ሀን ዬ ደህና ነች ምን ትሆናለች? በማለት ዶክተሩ ሊናገር እያሰበውን አስቆሞታል። አባትም አሴር ግን ምን የደበቀኝ ነገር አለ ዶክተሩ አፉ ላይ ቆመህ እኮ ልታስወራው አልቻልክም? በማለት እየጠየቃቸው ነበር። አሴር ግን ነገሩን ለማስቀየስ ስልክ የጠራ በማለት ትቷቸው ወደ ውጭ ወጥቷል።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 ሀንዬም በጣም ተደናገጠች ለምን ትደናገጫለሽ አንቺ እኮ ሀቀኛና መልካም ልጅነች ነሽ ለአባዬም ታስፈልገዋለሽ በዚህ ልክ መጨናነቅ የለብሽም ይላታል ታዲያ ከጎኗ ስለቆመላትና እያበረታታት ስላለው አሲር ምስጋናም እያቀረበችለት ነበረ ዶክተሩም ለወይዘሮ ሜላት ሆስፒታል እንድትገኝ ከዚህ በፊት በደወልላት መሰረት እሳቸው እርግብን ይዘው ከሆስፒታል ተገኝተዋል አንዬም አንቺን እኮ ነው ስንጠብቅ የነበረው ለምን አረፈድሽ? ተባለች። ዶክተሩም ቀጠለ። ለሁላቸውም ጉዳዩን ማስረዳትና መናገር ስላለበት እንደሰበሰባቸውም ይናገራል። አታት ስላለው አሲር ምስጋናም እያቀረበችለት ነበረ። ዶክተሩም ለወይዘሮ ሜላት ሆስፒታል እንድትገኝ ከዚህ በፊት በደወልላት መሰረት እሳቸው እርግብን ይዘው ከሆስፒታል ተገኝተዋል። አንዬም አንቺን እኮ ነው ስንጠብቅ የነበረው ለምን አረፈድሽ? ተባለች።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 ምን አይነት አጭበርባሪ ነሽ? እያወጣሽ ትሸጭ ነበር በማለትም ከሰሷት። ይኸ ራስሽ ፈርመሽ ያወጣሽበት መድኃኒት ገራል ደግሞ ልታጭበረብሪ ትሞክሪያለሽ በማለትም ወይዘሮ ሜላት በነገር ጠመዷት። ይህ ሁኔታ ምቹ አጋጣሚ እየፈጠ ጨፈረች። አንዬ ግን የወሰደችው መድኃኒት አንድ ጊዜ ብቻ እንደሆነና በቀን ሁለት ጊዜ አባቷ እንደወሰዱትና የመንግስት መደብር መቶ ሰላሳ ብር እንደሚሸጥም በሙያዋ ጠንቅቃይ የምታውቀው ዶክተሯ አጋለጠቻቸው። ነገር ግን አዙሮ ማየት ያልቻሉት ወይዘሮ ሜላት ልጃቸውን ሀናን አጭበርባሪ አድርገው አንቺ አጭበርባሪ ነሽ፣ ጭራሽ ደግሞ እየወሰድሽውን ትክጃለሽ እንዴ በማለትም ሰደበቻት። ሀንዬም በትዕግስትና በትህትና ወይዘሮ ሜላትን ለማስረዳት ሙከራ ብታደርግም እሳቸው ግን ሊሰሟት ፍቃደኛ አልሆኑም። እንደውም አንቺ ሌባና አጭበርባሪ ነሽ በማለት ከሆስፒታል ተናደው ወደ ቤታቸው ይመለሳሉ። ታዲያ ብስጭታቸውን የተመለከተችው ልጃቸውም ሰላም ምን ሆነሽ ነው? በማለት እናትን እየጠየቀቻት ቢሆንም እናት ግን ቤቴ የመጣችው ሀና የተባለችው ሌባ ዘረፈችኝ፣ አጭበረበረችኝ በማለት በንዴትና በብስጭት ሲናገሩ ነበር። እባክሽ የምትናገሪውን ነገር ልታስተውይ ይገባል። ሀና ነቦይ ሌባ የምታያት? በማለት ንጽህናዋን የምታውቀው ሰላምም ሰረቀችኝ የተባለችበትን ምክንያት እንድታስረዳት ብትጠይቃትም እንደውም እናንተ ናችሁ የማንንም ልቅምቃሚ አፈር ይንካሽ እያላችሁ አስወረሳችሁኝ በማለት መጥፎ ንግግር ይናገራሉ።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 ታዲያ መድኃኒቱ በሀንዬ ስም እየተፈረመ እንደወጣና ስምንት መቶ ሺ ብርም እንደደረሰ ትነግራታለች። ሰላምም ይህንን ለምን አላስረዳሻትም ነበር እያለች እየጠየቀቻት ነበር። አንዬም የተፈጠረውን ለማስረዳትና ወይዘሮ ሜላት ግን ነገሩን ለማድመጥ ፈቃደኛ እንዳልሆኑ ትነግራታለች። በቃ በረታታቻት ነበር።